ሰላም ሰላም፣ ውድ የሀገሬ ልጆች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋ ሁሉም ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ? ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። ቪዲዮውን ሰብስክራይብ እያደረጋችሁ አይደለም እህቶች፣ ወንድሞች፣ ወገኖቼ፣ ሰብስክራይብ አድርጉ፣ ላይክ፣ ሼር አርጎ አበረታቱኝ እላቸዋለሁ። ወገኖቼ አጠገቤ እንድትቆሙ በርቺ ብላችሁ እንድታበረታቱኝ በትህትና እጠይቃቸዋለሁ። ወገኖቼ ሁለተኛ ደግሞ ዛሬ የመጣሁበት ምክንያት ኋላ ነው፣ ይሄ በእዮታችን የመጣ ነገር የቲክቶክ መንደር በእዮታችን የመጣ ለምንድን ነው? ሁላችሁንም ልብ ብላችሁ አዳምጡ። ይሄ የኔ የአንተ፣ የአንቺ ብቻ አደለ፣ ሁላችንም ነው ያለኑ። ሰው ሀገር ነው ያለኑ። ሰው ሀገር ነው ያለኑ። ሰው ቤት ነው ያለኑ። መዳም ቤት ነው። እንዴት ነው ይሄ ሚዲያ ላይ ወታችሁ የሰው ሀገር ባንዲራ እየለጠፋችሁ እኔ አከሌ ደጋፊ ነኝ፣ እኔ የአካሌ ደጋፊ ነኝ አከሌ እና አከሌ ዛሬ ሲማቱ ሲደባደቡ ዋሉ ብላችሁ የምትበሰቱት ምን ሆናችሁ ነው? ምን ሰማችኋል? ምን ሰምቷችሁ ነው? ደናናችሁ ግን ከኋላችሁ ደና ነው። ያላችሁበት ቦታ አታቁም? ያላችሁበት ሀገር አታቁም? ያለን እኮ ሰው ሀገር ነው። ያለን እኮ የኢትዮጵያ ውስጥ ሀገራችን ውስጥ እኮ አይደለም ያለነው ሰው ሀገር ነው። የመጣኑ ለስራ ነው። የሰው ሀገር ለመደግፍ አይደለ የመጣኑ። እኛ እኮ ሰው ሀገር አንደግፍም። የራሳችን እራሱ ሀገር አንደግፍም። ሀገራችን እየደግፍን አይደለም። ሀገራችን ስትበዛባት እኮ ዝም ነው ያለው። ዛሬ ግን የሰው ሀገር ያከሌ ደጋፊ ነኝ የሰው ባንዲራ ለጥፋችሁ የምታብዱት ዛሬ መዳም አሰሪያችሁ እናንተ የምትደግፉት ሀገር ወይ ልትደግፍ ትችላለች፣ ወይ ላደግፍ ትችላለች። በዛ ሰዓት ሀውጥታ ወደ ሀገርሽ ጥርግ ብታደርግሽ፣ በአንቺ ሰበብ ደናውን አንገቷን ደፍታ ስትሰራ የነበረችው በእናንተ ምክንያት ነገር ይመጣበታል፣ እንክን ይመጣበታል። ሃንቺ ወጥሹ ሚዲያ ላይ ለፈለፍሹ፣ ሃንቺ መጥሹ ሚዲያ ላይ ላብርሹ፣ እዛ ጓዳ ውስጥ ታስራለች? እዛ ሽንት ቤት ውስጥ ምገባ ሽንት ውስጥ ምተኛ ስልክ የሌላት የችግሯን የምስጥሯን ችላ መናገር ማትችለው ስንት ስንት በሩ ተዘግቶባት ስንት ተቸግራ ለቤተሰብ ራሱ ለመደወል ጊዜ ያጣችሁ፣ ስንት ሰው አለ፣ ስንት ሰው አለ። ስንት ተቸግሮ ተደብቆ ወይ ስልክ ሳይኖራት ቀርቶ፣ ወይም ስልኳን ተቀምታ ታፍና ሽንት ቤት ውስጥ አዳራ መኝታው ሽንት ቤት ውስጥ ሆነ የልቧን እንኳን አይደለም ወታ ለመለብለብ፣ የልቧን እንኳን ለመናገር የማይመቻት ስንቶቹ አሉ፣ ስንቶቹ አሉ ግን ከአንዷ ወጣ ባንዲራውን የሰው ሀገር ባንዲራውን እያለባለበች እኔ የአካዴ ደጋፊ ነኝ ብላ ስታብድ የሁሉንም ስም በአንዱ ይጨፈጨፋል። አንዷ አላበደችው የሁላችንም ስም ይበራሻል። ለምንድነው ደግሞ የማታስቡ? እኛ እኮ የሰው ሀገር ሀሰው ሀገር ልደግፍ አይደለ የመጣነው፣ ሰራተኝነት ነው የመጣነው። የመጣንበት ቦታ ለምንድን ነው የምንረሳው የስ መጣልበት ዓላማ ለምንድን ነው ምንረሳ ለምንድን ነው ረስቴን እዚህ ሚዲያ ላይ ወትን የምናብደው? የመጣሽበትን ዓላማ አስቢ እንዴ እንደዚህ እያበዳችሁ የሰው ሀገር ምናችሁ ነው የምትደግፉት? ዛሬ መዳም አንስታ ብዙ ነገር ብታደርስብሽ የሀገር መቶ ሀይዞሽ ምልሽ ይመስልሻል? አይልሽም እንኳን አንቺን አይደለም አንዱ ሀገር በሙሉ ያንን አንዱን ሀገር የራሱን ሀገር ትቶ የሰው ሀገር ስደግፍ እንዴ እኔ ያንን ስትደግፍ ነበረ ብሎ ብሎኮ አይደርብም። እኛ ሀገራችን ሀገርሽ ላይ ራሱ ብትደረብ እኮ ማንም አይደርስልሽም። አንቺ አንድ ሰውንሽ እና ማንም አይደረስልሽም? አይደርስልሽም፣ ማንም አይደርስልሽም። ግን የመጣችሁበት ዓላማ ይወቁ። የመጣንበት ዓላማ እኮ ሰራተኝነት ነው። የሰው ቤት ሰራተኛ ነን። ለምንድን ነው ቦታችን ምንረሳ እንዴ? ምንም ሰው ሀገር ላይ ብንቆይ፣ ምንም ሰው ሀገር ላይ ምቾት ብኖረን፣ የመጣንበት ሀገር ለቀን የሰው ሀገር ውስጥ ኮን ያለ ነው። የሰው ሀገር ውስጥ ኮን ያለ ነው። የራሳችን ሀገር ውስጥ ኮ አይደለም ያለ ነው። እኔ እንደዚህ ወጥቻለሁ። ለለ ስለው አንድ አሰሪዬ ማለት ነው በብር ይታለላሉ። አንድ ወይ የእኛን ቋንቋ ምችል ሰው አምጥቶ በብር ማለት ነው ምንድን ነው የምትለው የአስኩትን የሰው ሀገር ባንዲራ ነው። እሱን ነገር ይሄ ምንድን ነው የምትለው ባንዲራውን ይዛ የዚህ ሀገር ባንዲራ ይዛ ምንድን ነው የምትለው ብላ ምጠይቀ፣ አንዷ ዝጥጥ አርጋ ነው ምትነግርልሽ። ብር ነውና ብር ይሰጣታል በዛ ሰዓት አንስታ ነው ወደ ሀገርሽ ምታሽቀነጥርሽ ወይ ሰርተሽ ይኖራል ወይ ሳሰሪ ይሆናል፣ ያሰብሽ ቦታ ሳደርሽ በአፍስ ምክንያት፣ በምላስሽ ምክንያት ወደ አገርሽ ነው የምታስቀነጥርሽ። ምን ሆናችሁ ነው የመጣችሁበት አላማ ረስታችሁ ወታችሁ ህዝቡ ላይ ሜዳ ላይ የምጥልል የምትሉት? እራሱ የመጣንበት እኮ ሰራተኛ ነን፣ ግርድናችን አትርሱ። እኛ ገረነ ሰራተኛ ነን፣ የመጣንበት ምክንያት አትርሱ። የምን ሰው ሀገር መደገፍ ነው የመጣንበት? ሰርተን ራሳችን ቀይረን ቤተሰቦቻችን ቀይረን ወደ ሀገራችን ለመግባት እንጂ ሰው ሀገር ላይ የሰው ሀገር መደገፍና እልል ለማለት አይደለም። ለመጣኑ ነው። እውነት እንደው ስንጠግብ ለካ ልክ የለንም። እና እውነት ራሳችሁን ጠብቁ፣ ራሳችሁን ጠብቁ። ተመለሱ። ወደ ራሳችሁ ተመለሱ። እውነት ነው ወይ እኔ የምላችሁ? ውሸት ነች ምን ታብዳለች ልትኑኝ ትላላችሁ። ግን በእናንተ ምክንያት እኔ ለምን ለምን ይደርሳል? በአንቺ ምክንያት ያች ላይ ለምን ይደርሳል? እናንተ ወታችሁ ለአበዳችሁ። ስንቶቹን አንገታቸውን ደፍቶ አላማቸው ያላቸው ሰርቶ ሀገራቸው ገብቶ ይሄ ነገ እንደዚህ አድርጌ ራስን እለውጣለሁ ቤተሰቦችን እለውጣለሁ ብሎ አንገቱን ደፍቶ እየሰራ ያለውን ሰራተኛ ላይ እንቅፋት አትሆኑ። እናንተ ባጠፋችሁ ለምንድን ነው የምትወቀሰው? እናንተ ባጠፋችሁ ለምንድን ነው ስራውን ለቃ ወደ ሀገሯ የምትሰደድ? እና እስቲ ንቁና አዎ እውነት ነው ወይስ እንዴት ነው ብላችሁ እራሳችሁን ወቅሱ። ለምን እንዲያደርጉ ብላችሁ ወደ ራሳችሁ እንድትመለሱና ራሳችሁን እንዲጠይቁ? ይሄ ነው የምላችሁ። ባላችሁበት ባላችሁበት ሰላሙን እስቲ ይመልሳችሁ? ወደ ራሳችሁ ፈጣሪ የመልሳችሁ እውነት